ሁለተኛ ጢሞቴዎስ ምዕራፍ ሁለት አካባቢ ይመስለኛል። ቅዱስ ጳውሎስ ሲናገር እርሱ በባህሪ አምላክ ሆኖ ሳለ ራሱን ግን ባዶ አደረገ ብሎ ተነግሮናል። ጢሞቴዎስ ነው። አይ የለማ ነው ወደ ፊልጵስዩስ ነው። ምዕራፍ ሁለት ብቻ እርግጠኛ ባለን መርሶ አምላክ እንደዛ ሳለ አይልም። የሚለው ምን መሰለ፣ እርሱም በእግዚአብሔር መልክ ሲኖር ሳለ ነው የሚለው። እሺ ነው። እስከ ዛሬ ድረስም ጥቅስ ነው። ዛሬ መጀመሪያ ሌላ ስልክ አጥቼ ነው እንጂ በእውነት በደንብ አሳይ ነበር እርሱ በባህሪ አምላክ ሆኖ ሳለ የሚል አለ በእርግጠኛ እሺ ቆይ ላሳይ በቃ እስቲ እኔ እኮ ዳውንሎድ እኮ አሉ ማለኝ ባይብል ዛሬ ታብሌቴ በቃ ተበላሽቶ ማን ነው እንትን ብሎብኛል ተቆልፎበታል የለም እንደዛ ምን ነገር የለም ባይብል ላይ ለማንኛውም እንደዚህ የሚል ቢኖርማ ምን አከራከረን እኛ እናንተ እሺ አውጣው ምን ያከራከረን ነበረኛ፣ ከእናንተ ጋር እንደ በቅ ያለ ነገር ካለማ ለምን ይካዳል? እውነታ አኳ አይካድም። እሺ እውነትኛ ምንክድ ሰዎች አለን። ስለዚህ የሚለው ምን መሰለ፣ እሱ ምንድን ነው የሚለው መሰለ፣ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም አለ እኮ። ወጥቼ ለበደንብ እንዳልመጣ ማለት ነው ያቋርጠኛል እርግጠኛ ነ ወጥቼ፣ በመለስ ታስገባኛለህ? ጥቅሱን ይዤ ል ወላሂ የለም ማለት ነው ነው። እሺ ቆይ፣ ጥቅሱን ይዤ ልምጣ እና ማለት ነው። ተመልሼ እንድገባ ታደርገኛለህ? አስገባለሁ። ዝምታ አለ። ግን እሺ ቆይ፣ አንድ ሁለት ደቂቃ ብቻ ስጠኝ፣ ተመልሼ እመጣለሁ። እሺ

አይ እኔም ትንሽ አሁን እንደዚህ ከሆነ ከመጡ ወገኖች ከነሱ ጋር አውራሪ ቅድም ስትቀራይቼ እኔም ትንሽ ልቅር አስገባኝ ነበር ያልኩ። አይ እኔ እኮ በሰው እስከሚገባ ድረስ ነው የምቀረው። አሁን ውይይት ነው። እሺ ሙኬ ሰላም አለይኩም

ወይኔ ዋለይኩም ሰላም ወራህመቱላሂ ወበረካቱሁ። አሁን እንግዲህ አንችልም ከይቅርታ ጋር። እሺ አሁን ክርስቲያን ነው የምንፈልገው። ያው ክርስቲያኖች ይሳደባሉ ከታች ሆነው፣ እኛ ሙስሊሞች ተሳዳቢ አይደለንም። ያው ስደበኝ አሁን ግባና ስደበኝ። ያው ፐርሰናል ምን አይነት ፐርሰናሊቲ እንዳላችሁ የሚታወቅ ይሆናል ማለት ነው። እሺ አብረሽ ከታጮና ሆነህ አሁን ስትሳደብ እያየሁ ነበረ ነበር ኢየሱስ እንደዚህ አይነት ስድብ ተሳደቡ ነው? እያየሁ ምናምን አድርጊያለሁ ነበር ምናምን እንደዚህ የጻፈ ብሎ ያስተማረ አስተምሯል ሰዎችን አይደለም አነጋገር አነጋገር ምናምን ስላልተመቸኝ ነው ሰው እ መጀመሪያ ያቀማመጥን ምን ማስተካከልና ምናምን እና ኢየሱስ ጌታ ነው? ጌታ አይደለም? ማምላክ ማምላክ የቱ ጋር ነው? አምላክ ነው የሚለው ጥቅስ ይሰማል ወይ አይሰማም? እንዴ? ይቆራረጣል። ለኔ ጋር ኔትወርክ ነው። አኔ ይሰማኛል። ተቋርጬ ግን እ ጀምሬ ነው የምልህ። ባይ ዘ ያን ነገር ልንገርህ። ኢየሱስ አምላክ ነው የሚለው አለ። እንደፈለኩኝ ሆኜ ማስተማር ነው። አሁን ኢየሱስ አምላክ ነው ወይስ አምላክ አይደለም? መልስ ስጠኝ። በቪዲዮ ልክፈትልሽ ወይ ሌላ ስልክ አለኝ ያወጣሁልሽ። ኧረ አትክፈትልኝ፣ ንገረኝ። አትክፈትልኝ ሳታትከፍትልኝ ንገረኝ። የቱ ጋር ያወጣሁ ነው የምትፈልገው? የሳያዩ ያመኑ ብፁዓን ናቸው ተብሏል። ሳላይ አምናለሁ፣ ችግር የለውም። ምንድን ነው ሳታይ የምታምነው? እኔ ከመጽሐፍ ቅዱስ አንጻር እኮ ነው ያወጣሁት። እኮ መጽሐፍ ቅዱሱ ምን ይላል ንገረኛ፣ በቃ ለመናገር አትችል? እኮ ለነገር ነው ያወጣው። ምንድን ነው የሚያንገበግብህ አንተ? ይኸው ክርስቲያን አያችሁ፣ ክርስቲያን እንዴት እንደሚሳደብ ክርስቲያኖች እንዴ ነው የሚሳደቡት በነገራችን ላይ? እኛ እንወያይ ብለን አስገባ ነው፣ አክብረ ነው፣ አዋራ ነው። እነሱ ይኸው ወጥ ከታች ሆኖ ከመሳደብ ውጭ ምንም አይነት መረጃ የላቸውም። እሺ እንዴት ሆነ? ሰላምና እንዴት እንደናና አለ? እግዚአብሔር ይመስገን። እሺ፣ ስንት አምላክ ነው የምታመልከው? ማት አንድ አምላክ። አንዱ አምላክ አብ ነው። አብ ወልድ መንፈስ ቅዱስ ልዩ ሶስት ነው የምንለው? አብ ወልድ መንፈስ ቅዱስ ኦኬ። ስለዚህ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። ማርያም አምላክን ወልዳለች ማለት አዎ። የአምላክ እናት ማምላክ እንላታለን። እሺ እኮ አቤት ማለት ዛሬ ይመጣለሽ፣ ዛሬ አገር ስለሌለው ዛሬ ይመጣለሽ። ማርያም አምላክን ወልዳለች ማለት አዎ ከአምላክ አንድ አምላክ እንጂ የለም። ተስማምተናል አበዚህ? አዎ አንድ አምላክ አዎ፣ ልክ ነህ። ስለዚህ አብ ወልድ መንፈስ ቅዱስን ወልዳለች ማርያም ማለት ነው። አብ ወልድ መንፈስ ቅዱስን ሳይሆን ወልድን ወልዳለች በስጋ። ስለዚህ አንድ ያልተወለደ አምላክ አለ ማለት ነው። ሌላ ሌላ ያልተወለደ አምላክ አለ ማለት ነው። ያልተወለደ አ ያልተወለደ አምላክ ኖሮ ሳይሆን አብ ወልድ መንፈስ ቅዱስ ስንል አሁን ለምሳሌ እኛ እንደምናውቀው እንዲህ እንዲህ ቁጥሩ ሶስት ሳይሆን ልዩ ሶስት ነው የምንለው። እኮ ያልወለደችው ማርያም ያልወለደችው አምላክ የለም። አይ እንደዛም የሚባል ነገር የለም። አብን ወልደዋለች ማርያም አብ አልተወለደ ወልድ ነው የተወለደው በስጋ መጥቶ ሊያድነን የመጣው ወልድ ነው። እኮ በስጋ ያልመጣ አምላክ አለ? እ አንድ አምላክ እኮ ናቸው። እኮ በስጋ መጥቷል አንድ አምላክ? አሁን ለምሳሌ እንደዚህ ማሰብ እንችላለን። አብ አብ እንደ እንትን አሁን ለምሳሌ አብ ያስባል፣ ወልድ ይናገራል፣ መንፈስ ቅዱስ ይከውናል ነገር ግን ይሄ አንድ አምላክ አሁን ለምሳሌ ማሰብም ማከናወንም መናገርም የአምላክ የአንድ ወይ በሰው ብናስብ የአንድ ሰው ተግባር አለን እንደዛ ሁሉ አብ ያስባል ወልድ ይናገራል መንፈስ ቅዱስ ይከውናል ካልን አሁን ለምሳሌ ወልድ ግን በስጋ ተገልጦ አንድ አምላክ ናቸው ግን ወልድ በስጋ ተገልጦ ከማርያም የተወለደው ወልድ ነው እኮ ማርያም ግን ያልወለደችው አምላክ አለ ነው ባጭሩ አንድ እኮ ናቸው። ያልወለደችው ማለት አንችልም። በስጋ የተገለጠ ወልድ ነው ነው። ስለዚህ ሁሉንም ወልዳቸዋለች የሁሉም እናት ነች ማርያም። ማርያም የአምላክ እናት ናት። ወልድን ይወልዳል እኮ የአምላክ እናት ስትል ወልድ ብቻ ነው የአምላክ ወይስ አብም ወልድም መንፈስ ቅዱስም አምላክ? አይ አብም ወልድም መንፈስ ቅዱስም አምላክ ሳይሆን የምንለው አንድ አምላክ ናቸው ነው። ምን ታዲያ አንድ አምላክ ሆነ ማርያም አምላክ ከሌለ፣ ማርያም የወለደችውም አምላክ ነው፣ ያልተወለደውም አምላክ ነው። እኔ አሁን እንዴት እንትን እንደልህ አልገባኝም። ግን አይ እኔ ለማለት የፈለኩትን ስማኝ አብ ወልድ መንፈስ ቅዱስ አላ እኔ እኮ በደንብ ተሰማቻል። ኦ ማት በደንብ አውቀዋለሁ። ግን አሁን በጣም ግራጋቢ ነገር ነው። አሁን በስጋ የተወለደ አምላክ እንዳለ ትነግሩናላችሁ፣ በስጋ ደግሞ ያልተወለደ ሌላ አምላክ እንዳለ ትነግሩናላችሁ። በስጋ የተወለደው ማለት ስንላችሁ ወልድ ነው ትሉናላችሁ። አይ አሁን እኮ እዚህ ጋር ያለው ነገር አሁን እዚህ ጋር አንዴ ይቀናና እንትን አሁን ለምሳሌ አንተ እያ- እያልክ ያለው አሁን ለምሳሌ ለያይተ አምላክ ብለሃቸው ከዛ በኋላ አዎ አንዱ ተወልዷል። ወልድ ስልህ ሁለት አምላኮች እነዛ አልተወለዱም አምላኮች ትለኛና፣ አዎ ከዛን ለዛ ሁለት አምላኮች አላቸው ምናምን ለማለት ነው የፈለገው። እንደዛ ሳይሆን አሁን ፖይንቱ እኔ መጀመሪያ የነገርኩን ሰማይ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው አልኩ። ከዛን አንድ ከሆኑ ግን በስፍራ ተገለጠው ወልድ ነው አልኩ። ከዛን እንደዛ ካልኩ አንድ ናቸው የሚለው እሺ፣ የቱጋ ነው? በቃ ችግር የለውም። እሺ፣ የቱጋ ነው? አቡ ለመንፈስ ቅዱስ አንድ ናቸው የሚለው አሁን፣ ለምሳሌ ያው ብዙ መጽሐፍ ቅዱስ ጥቅስ ላይ ኢየሱስን አብን አሳየን ሲሉ አብን ያየ እኔን ያየ ብሎ የተናገረባቸው ብዙ ቦታዎች እንዳሉ ግን ስለታውቃ እኮ አብን ያየ እኔን ያየ ማለት እኮ እኔ አብ ነኝ ማለት አይደለም ወይ፣ ደሞ እኔና አባ ኢየሱስና በባህሪ አንድ ናቸው ማለት አያስይዝም። ኢየሱስ ካስተምሮ አንሳ የአብን ትምህርት ስለሚሰብክ እውነትም መንገድም ህይወትም ስለሆነ በሱ በቀር ወደ አብ የሚሄድ ስለሌለ አብን አሳየኝ እንዴት ትላለህ አለው ተግባባን ከዛ የዛ አይ ምን አለው በቃ እኔን ያየ እኔን ያየ አብን አይቷላል አይታችሁትም ማላለ ነው ለምሳሌ እዛው ጋር አይተው ከሆነ አይታችሁትም ማላለ እንደ አይታችሁታል ካለ ደግሞ እንዴት ይሆናል አብን አይተውታል እንደ አባቴን አሁን አይታችሁታል ምናልከኝ ምት ነው እንላ። ስለዚህ እንደዛ ነው። እሺ ማቲ አይታችሁትም አለ። እኔ አሁን ለመግለጽ ሊያቅተኝ ይችላል እንጂ ብዙ ቦታ ላይ አቦል መንፈስ ቅዱስ አንድ እንደሆነ እንደሆኑ ብዙ ማስረጃዎች ከኔ በላይ ያሉ ወንድሞቼም ሆኖ አባቶቼ ሊሰጡ ይችላሉ። እኔ ቻሌንጅ አቅርቤያለሁ ዛሬ ስንተኛ ቀኑ ይመስላል ስንተኛ ቀኑ መሰለህ ዛሬ አራተኛ ቀኑ ምናምን ሊሆን ይችላል በየቀኑ አንድ አምስት መቶ ሺህ ብር እየጨመረ ነው የሚሄደው ዛሬ 2.5 ሚሊዮን ሆኗል አንድም ሰው አላመጣም አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን የሚያስረዳ አንድ ጥቅስ የሚያመጣ ክርስቲያን ብዬ ዛሬ 2.5 ሚሊዮን ደርሷል እንዲህ እያለ ይቀጥላል ምኑን መጽሐፉ ላይ ግን መረጃ የለም አንድ ክርስቲያን ክርስቲያን ሆኖ ይህንን ማጣት በጣም የሚያሳዝነው፣ ምክንያቱም ኮር ፖይንት ነው የክርስትና ኮር የሆነ ፖይንት። እሺ ምን እንደሆነ ታውቃለህ? አሁን ለምሳሌ እንደ አሁን ላይቭ ላይ ሰዎች ሲመለከቱ ማለት ነው። የሆነ ጥያቄ ትጠይቃለህ። አሁን ለምሳሌ ኢየሱስ ጌታ ነው ወይ ብለህ ትጠይቃለህ። ከዛን የሆነ ሰው ደግሞ እሱን ነገር አንብቦ ሲመጣ አንተ ደግሞ መጠየቅ፣ የዛን ሰዓት ሌላ ነገር ይሆናል። አሁን ደግሞ ከኔ ቀጥሎ ያለው ስማኝ፣ ከኔ ቀጥሎ ያለው የሚገባው ልጅ ሜቢ አብ፣ ወልድ፣ መንፈስ ቅዱስ አንድ እንደሆነ ጥቅስ ይዞ ሲመጣ አንተ ግን የዛን ጊዜ እየጠየቅክ ያለው ወይ ሌላ ነገር መጠየቅ ትጀምራለህ። ገብቷል አይደል? ይሄ ነው አንተ እየጠቀምክ ያለኸው እኮ የለም እኮ ነው። አሁን አጣው ሁሌማ እንደነስ ይጀል ነው አማ ግን ቻሌንጁን እቀበላለሁ ብለህ የሚመጣ ሰው ካለ ቻሌንጁን የሚቀበል ሰው ካለ ይቀበሉሃል። ታል እስቲ አንድ ሰው ይቀበላል። አይ ይቀበሉሃል። አንድ ሰው እስቲ አንድ ክርስቲያን፣ እስከ ዛሬ ድረስ አንድ ክርስቲያን ሲቀበል አይቻለሁ። አንድ አይ ይመጣ ይቀበላል። አሁን ከናንተማ ያው ጥራቸው እስቲ ከታች ካሉ ወንድሞችህ ምናምን ካሉ የይምት ውስጥ ወይ እህቶችህም ካሉ። አይ አይደለም፣ አይ ቪዲዮ ተለቋል የሰራኸውን አይተዋል። ያው መምጣታቸው አይቀርም። እሺ፣ ለማንኛውም በቃ እስካሁን ድረስ የለም እና እናመሰግናለን። እሺ፣ ስለዚህ ያው የኢየሱስን ጌትነት መስበክ አልቻልክም፣ አምላክነቱንም መስበክ አልቻልክም። አይ ጌትነቱን ከፈለክ ልንገርህ እዛ የሆነ ጥቅስ፣ አሁን እንዲያውም ስታወሩ እየሰማው ነበር እዛ ላይ አለ እንትን አንደኛ ጢሞቴዎስ ላይ ሄለን ሰላም ብያለው። ኦ ይቅርታ ሄለን አልኩ። እሺ፣ ማህተቤ ሰላም ብያለው። እንዴት ነሽ ማህተቤ? አለሽ በድምጽ አውሪኝ። እስኪ አንድ ጊዜ በድምጽ ታወሪኛለሽ? አንዴ ማታ በይ። ሄሎ፣ እሺ። አንዴ አንዴ የሆነ ነገር ብዬሽ ልውጣ ኒ አንዴ የሆነ ነገር ብዬሽ ልውጣ። አሁ ነገረኝ እንዴ? እሺ አንደኛ ጢሞቴዎስ ምዕራፍ እሺ ከምን አሁ ክርስቲያኖች ማውራት አልቻላችሁም? አሁን የነገርኩ አሁን የነገርኩህ ያነበብኩልህ አንተ ወደዛ ሄደህ እኮ ነው ወደዛ ስትሄድ እኮ አይሰማም በኔ። ኦኬ እሺ፣ አንተ ክፈት ወይ አንደኛ ጢሞቴዎስ ምዕራፍ አንድ ቁጥር 2 ላይ እኔ ባይብል እኮ አልያዝኩም፣ ታብሌት የለም። እና በጣም ተቸግሬያለሁ ባይ ባይብል በማጣት እና እንዴት ላድርግ ታዲያ ምንም ላደርግ አልችልም።